አይ፣ ሀበሻ ሀበሻ ቀጠሮ አያከብርም፣ ሀበሻ የተማረ አይደለም፣ ሀበሻ ሀቀኛ አይደለም፣ ሀበሻ አብሮ መስራትን አያቅበትም የሚሉ ተለምዶ አባባሎች ብሔራዊ ስነንቦናን ያዳከሙ በጋራ የመስራት የማደግም ለራስ የሚሰጡ ክብሮችንም ያሳነሱ አባባሎች ናቸው። ራስን የማጣጣል አባዜ ሀገራት በደካማ ጉዟቸው ወቅት የሚያጋጥማቸው እንደሆነ በርካቶች ያነሳሉ። እንደ ኢትዮጵያ ያሉ ሀገራት ጠንካራ ሕዝቦች ያሏቸው ሀገራትም እነዚህን ተለምዶዊ አባባሎች ማስወገድ እንዳለባቸው በርካታ የሥነ ልቦና ባለሙያዎች ያነሳሉ። በርካታ ጊዜያቶችን በውጭ ሀገራት የሰሩ ሰዎች ሀበሾች መስራት የሚችሉ ጠንካራ እንደሆኑ አክሱምን፣ ላሊበላን፣ ፋሲለደስን ሌሎች የኢትዮጵያ መገለጫዎችን እያነሱ ሀበሻዎች ጠንካራ ስለመሆናቸው ይነግሮናል። ለምን እንደዚህ አይነት አባባል ከየት እንደመጣ ለእኔ ሁል ጊዜ ግራ ያጋባኛል። አንዳንድ ጊዜ እንደ ቀልድ ይሆንና ኢትዮጵያኖች ሰዓት አያከብሩም